ቡሬ ድንበር የተጓዙት አቶ ጌታቸው ረዳ ትናንት በድንገት ወልቃይት ተከስተዋል። ትናንት ወልቃይት የገቡት አቶ ጌታቸው ረዳ በአንድ ታላቅ ስብሰባ ላይ ተሳትፈዋል። በስብሰባውም ያልጠበቁት አልጠበቁት ነገር ገጥሟቸዋል። አቶ ጌታቸው የማይ ካድራውን ዘግናኝ ግድያም ለመጀመሪያ ጊዜ አምነዋል። ወደ ወልቃይት ሲያቀኑ ለሁለተኛ ጊዜ ሲሆን በሁመራ ወልቃይት ከነ ኮሎኔል ደመቀ ዘውዱ ጋር በመገናኘትም ስለ ተፈናቃዮች ሰፋ ያለ ውይይት አድርገዋል። የውይይቱ ዋና ማጠንጠኛ ተፈናቃዮችን ወደ ቦታቸው መመለስና ወደ ቀድሞ የአማራና ትግራይ ሕዝብ አንድነትና ግንኙነት ማድረስ ላይ ያተኮረ እንደሆነም ተነግሯል። በስብሰባውም ላይ ንግግር ያደረጉት አቶ ጌታቸው ረዳ ከወንድሞቻችን ጋር ለመኖር የሚያስችለንን ስራ መስራት አለብን። በተፈናቃይ ስም የሚነግዱ ፖለቲከኞች አሉ። የአማራና ትግራይ ሕዝብ አንድነትና አብሮ የመኖር ህልውናን የሚያጠናክሩ መድረኮችን ይበልጥ በማጠናከር የነበረውን የህዝብ ለህዝብ ግንኙነት መመለስ ይገባናል ሲሉም ተደምጠዋል። ቀጥለውም በማይካድራ ላይ ለተፈጸመው ግድያ ወንጀለኞች መጠየቅ አለባቸው ሲሉ ታሪካዊ ንግግራቸውን አሰምተዋል። ስለዚህ የተፈናቀሉ ወገኖቻችን ወደ ቦታቸው መመለስ አለባቸው። የትግራይ ህዝብ በሱዳንና ወልቃይት እንዲሁም ሌሎች አገሮች ተሰዷል፣ ወደ ርስታቸው መመለስ አለባቸውም ብለዋል። እኔም ማምነው የህዝብን ስሜት መረዳት አለብን ብዬ ነው። ፖለቲከኞች በሚፈጥሩት ችግር ሳቢያ ህዝብ ወደ ከፋ ችግርና ስቃይ መግባት የለበትም ሲሉ ከዚህ ቀደም ሲያራምዱት ከነበረው አቋም በተለየ ተደምጠዋል። የዳንግላ ከተማ ካድሬዎች የሚተማመኑበት የጸጥታ አመራር በቁጥጥር ስር መዋሉ ተረጋገጠ። የዳንግላ ከተማ ጸጥታ ጽሕፈት ቤት ሎጂስቲክስ መምሪያ ኃላፊ መቶ አለቃ ብርሃኑ ይርደው በፋኖ ቁጥጥር ስር መዋሉ ታውቋል። ኃላፊው በቁጥጥር ስር የዋለው ከዳንግላ ከተማ ወደ ጉምድሪ ሰላማዊ ነዋሪ መስሎ ሲንቀሳቀስ ሲሆን ግለሰቡ የዳንግላ ከተማ ካድሮች ከሚተማመኑባቸውና አሉን ከሚሏቸው ተላላኪ ባንዳዎች መካከል አንዱ እንደሆነ ተነግሯል። ከጸረ አማራው ኃይል ጋር ተሰልፎ የወገኑን ስቃይ እያራዘመ የሚገኘው ተላላኪ ባንዳውን በቁጥጥር ስር የዋሉት በምዕራብ አማራ ቀጠና አጼ ቴዎድሮስ ህዝብ ጎጃም፣ አገው ምድር ክፍለ ጦር ስር የሚገኙ የራስ ቢትወደድ መንገሻ ጀንበሬ ብርጌድ አባላት ሲሆኑ በቁጥጥር ስር የዋለው መቶ አለቃ ብርሃኑን በአሁኑ ሰዓት ተጨማሪ ምርመራ እየተካሄደበት እንደሆነም ነው የታወቀው። በሌላ ዜና የሽፈ የተፈራው ገርባው ብርጌድ ለተከታታይ ስድስት ወራት ሲያሰለጥናቸው የነበሩ እጩ ኮማንዶዎችን አስመረቀ። የምዕራብ አማራ ቀጠና አፄ ቴዎድሮስ ህዝብ በላይ ዘለቀ ክፍለ ጦር ስር የሚገኘው ሽፈራው ገርባው ብርጌድ ለተከታታይ ስድስት ወራት ሲያሰለጥናቸው የነበሩ እጩ ኮማንዶዎችን ትላንት ጥቅምት 16 2018 ዓ ም በደማቅ ሁኔታ ማስመረቁን የክፍለ ጦሩ ህዝብ ግንኙነት ክፍል ለሚዲያዎች በላከው መረጃ ገልጿል። በአፄ ቴዎድሮስ ህዝብ ስምንተኛ በላይ ዘለቀ ክፍለ ጦር ስር የሚገኘው የበረሃ አናብስት ሽፈራው ገርባው ብርጌድ ከዚህ ቀደም በእግረኛ የሰለጠነ ወታደራዊ ሰራዊት ለሁለተኛ ዙርና በልዩ ኮማንዶ አንደኛ ዙር ያስመረቀ ሲሆን ተከታታይ ስድስት ወራት የኮማንዶ ሳይንስን ለሁለተኛ ዙር በተግባርና በጽንሰ ሐሳብ ሲያሰለጥናቸው የነበሩ እጩ ኮማንዶዎችን በትናንትናው ዕለት በደማቅ ሁኔታ አስመርቋል።